የወደድካትን ሴት በፍጹም በፍጹም ማለት የሌለብህ ነገሮች። አሁን ቃላት የወደድካትን ያፈቀርካትን ሴት በፍቅርህ እንድትረታ የማድረግ አቅም እንዳላቸው ሁሉ ከአንተ እንድትርቅ እንድትሸሽህም ያደርጋሉ። ስለዚህ ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ድረስ ከቆየህ ለምትወዳት ሴት ማለት መናገር የሌለብህን ቃላት በግልጽ አንድ በአንድ እነግርሀለሁ። ግን ደግሞ ሚስጥር ነው የእኛ የሴቶች ሚስጥር። ሚስጥሩን ለመስማት ከአንተ የሚጠበቀው ይህን ቪዲዮ ላይክ ማድረግና መጀመር ብቻ ነው። አብራችን ይቆዩ። የመጀመሪያው ነገር የወደድካትን ያፈቀድካትን ሴት ማለት የሌለብህ ነገር ጀመረሽ ደግሞ ነው። አለመግባባቶች ይኖራሉ። የሆነ የምታሳይ ነገር ይኖራል። በተደጋጋሚ የምትለው ነገር፣ የምታደርገው ነገር ይኖራል። ፍ ጀመረሽ ደግሞ ማለት በቃ አንቺ አትሰሚም፣ አንቺ እንደዚህ ነሽ፣ አንቺ አትሻሻይም፣ በቃ የሆነ አብኖርማሊቲ አለብሽ እንደማለት ነው። በእውነት በጣም የሚያስጠላ ነገር ነው፣ እኛ ሴቶችን የሚያስደብረን ነገር ነው። ጀመረች ደግሞ አይባልም። እንድታስተካክል የምትፈልገው ነገር ይኖራል፣ ይገባኛል። ወንድ ልጅ የፍቅር ግንኙነት ላይ ይሄ በቃል አደለ፣ ሊድ ማድረግ፣ ፕሮቴክት ማድረግ ምናምን ኃላፊነቶቹ እንደዚህ እንዲያስብ ያደርጉታል። የሆነ ነገር ማስተካከል እንዳለበት የሆነ ነገር ማረም እንዳለብህ ምናምን እንደዛ እንድታስብ እንደሚያደርጉ ይገባኛል። ግን የማይባሉ ነገሮች አሉ። ላስት ታይም ላይ ጥሩ የሆኑ ቃላትን ነገሪያችሁ፣ በጣም እንደተጠቀማችሁበት በጣም እንደሰራላችሁ ነግራችሁኛል ብዙዎቻችሁ። እነዚህም ደግሞ በጣም በቃ የሚያርቁ ቃላት ናቸው እና ባካችሁ፣ ባካችሁ እንደ ቀልድ አትዋቸው፣ አትጠቀሟቸው። የመጀመሪያው ጀመረሽ ደግሞ ነው አትበል። ሁለተኛ ልደትሽ መቼ ነበር? አዎ የልደት ቀኗን መርሳት በጣም የሚያበሳጭ ነገር ነው። መች ነበር ልደትሽ ምናምን፣ ኖ ማወቅ አለብህ። ሴቭ ዘዴት የምር እንዳትረሳው። ማለት ልደት የምታከብሩ ከሆነ አንዳንዶች ልደት እኛ አናከብርም ስለምትሉኝ፣ ልደት ለምታከብሩት ብቻ የልደት ቀኗን መርሳት የለብህም። የልደት ቀኗን ማስታወስ እሷ ሳትነግርህ፣ ከእሷ ሳትጠብቅ የሆነ ነገር ማድረግም ይኖርብሃል። ማስታወስ የሆነ ነገር ስለ ባለ ነገር በአቅምህ ከእሷ ደስ የሚያሳይ ነገር ማድረግ ይጠበቅብሃል። ቶ እሱንና አንተ ከነጭራሹኑ ልደቷን እረስተህ ልደትሽ መቼ ነበር ምናምን በፍጹም መፍጹም እንዳትላት። እንደው የልደት ካርዷን ከየትም ቢሆን ፈልጋ አገላብጠ ራስ ድረስበት እንጂ ከረሳሀው እሷን እንዳትጠይቃት። በጣም የሚያበሳጫት፣ በጣም የሚያናድዳት ነገር ነው። ሦስተኛ፣ ሁሌ እንደዚህ ነሽ የሆነ ነገር ስትል ሊሆን ይችላል። የሆነ ነገር ስትናገር ሊሆን ይችላል። የሆነ ነገር አድርጋም ሊሆን ይችላል። በቃ አንቺ ሁሌ እንደዚህ ነሽ፣ ሁሌ እንደዚህ ነው የምታደርጊው ምናምን የሚሉ ነገሮች። ሲጀመር ሁሌ ብሎ ነገር የለም። ሰው ሁሌ ጥሩ ሊሆን አይችልም። ሰው ሁሌ መጥፎ ሊሆን አይችልም። ሰው ሁሌ አንድ አይነት ነገር ሊያደርግ አይችልም። ሁሌ እንደዚህ ነሽ የሚሉ ነገሮች መናገር በራሷ ላይ ኮንፊደንስ እንድታጣ ያደርጋታል። በነገራችን ላይ ወንዶች፣ በጣም ትኩረት ሰጥቼ የምነግራችሁ እናንተም በደንብ እንድታዳምጡኝ የሚፈልገው ነገር ቢኖር አብሯችሁ ያለው ሰው እናንተን ፓወርፉል የማድረግ ትልቅ ቦታ እንድትደርሱ የማድረግ አቅም አለው፣ በተቃራኒው ደግሞ የትም እንዳትደርሱም የማድረግ አቅም አለው። አብራህ ያለችው ሴት ትልቅ ቦታ እንድትደርስ ሻይን እንድታረግ፣ ኮንፊደንት እንድትሆን በቃ አለ አደለ አብረህ ሆነ ያላትን ጥሩ ነገር የምታወጣ አይነት ወንድ ነው መሆን ያለብህ። አንቺ ሁሌ እንደዚህ ነች፣ ሁሌ እንደዚህ ነው። አንተ የምትወዳት የምታፈቃት ሴት ጥሩ ነገሮቿን ካልነገርካት፣ በጥሩ ነገር ኮሚኒኬት ካላደረካት ኮንፊደንሷ እየተሸረሸረ እየተሸረሸረ ነው የሚመጣው። ለዛ ምን ታደርጋለች? ትሸሻለች፣ ትርቃለች፣ ከአንተ ጋር መሆን አያስደስታትም። ይሄ ማለት ስህተቷን አትንገራት፣ አታርማት ማለት አይደለም። ቢ ኬርፉል፣ ቃላት አጠቃቀሞች ላይ ተጠንቀቅ። ሁሌ እንደዚህ ነሽ፣ ጀመረሽ ደግሞ፣ እንደዚህ ነው ምታደረጊው፣ አንቺ መቼ ማትስተካከይም፣ መቼ ማትማሪም፣ እንደዚህ አይነት ንግግሮችንም። እንደዚህ አይነት ሰው የለም መቼም የማይማር የማይስተካከል ሰው የለም። እንደዚህ አይነት ንግግሮች የምትናገራት ከሆነ ቀስ በቀስ እየገደልካት ነው የምትሄደው። ኮንፊደንሷን እያሳጣሃት ነው የምትሄደው። ፕሊስ ፕሊስ፣ የምትወዳት የምታፈቅራት ከሆነ እነዚህን ቃላት አትበላት። ቀለል አድርጋችሁ እንዳታዩት ስለፈለኩ ነው የእውነት። እንደዚህ ምላችሁ ሁሌ እንደዚህ ምናምን አይባል። አራተኛ አትመጥኝኝም፣ አትመጥኝኝም። በሁለቱም መልኩ ማለት ነው። ትበዥብኛለሽ አንቺ ከኔ የተሻለ ሰው ነው የሚገባሽ ምናምን። እንዴ ምን አስበ ነው ወንድሜ? ቢኮንፊደንት በራስ ተማመን እንጂ እንደዚህ ብሎ ነገር የለም። በቃ የፍቅር ግንኙነት ይሄ በመመጣጠን እንደዚህ ምናምን አይደለም። በቃ እንደዚያ የሚባል አስተሳሰብ የለም። ሲጀመር አትመጥኝኝ ምናምን ብሎ ነገር የለም። በራስህ ተማመን። አንተ ያለሃት ነገር በጣም እድለኛ እንደሆነች እንዲሰማት እኮ ነው ማድረግ ያለብህ። ለራስ የምትሰጠው ዋጋ ወርዶ ከዛ ደግሞ እሷ ጋር ሄዳል። አንቺ ኮኔ ትበዥብኛለሽ፣ ይገርመኛል እንዴት ከኔ ጋር እንደሆነች ምናምን ኖ፣ እንዴ በራስህ ተማመን። እሷም እንድትተማመንብህ አድርጋት። ወደ አፍቅራ አንተ ጋር ተገኝታለች በቃ አምነተ ተቀበል። ያንን አትመጥኝኝም ምናምን አይባልም። ራስን እንዴት ነው ዝቅ የምታደርገው? በተቃራኒው ደግሞ አልመጥንሽም ምናምን፣ እኔ እኮ እንዴት ከአንቺ ጋር እንደሆንኩ ይገርመኛል። እኔ እኮ በጣም ብዙ ሰው አውቃለሁ እንደዚህ እንደዚህ እንደዚህ እንደዚህ ያለው እንዴት ከላንቺ እንትን እንዳልኩ ይገርመኛል ምናምን። ይሄ መመጣጠን ምናምን የሚባሉ ነገሮችን በቃ፣ ወዳት አፍቅራት። በቃ እሱ ነው ገቨርን የሚያደርገው። እንደዚህ አይነት ቃላቶችን እንደዚህ አይነት ንግግሮችን አትነጋገሩ። እኔ ትልቅ ሆነው ማለት ብዙ አመት አብረው ቆይተው ትዳር ላይም እንደዚህ የሚባሉ ሰዎችን አውቃለሁ። በቃ ኖርማል አይደለም ልጆች ጋር ይተላለፋል። ጥሩ አይደለም። በቃ እነዚህ ቃላታችን እኮ ማለት ትልቅ አቅም አለው። አትመጠኝም፣ እኔ እኮ እንዴት ከአንቺ ጋር እንደሆንኩ ይገርመኛል ሳስበው ምናምናም ነው። ፖዚቲቭ ነገሮችን ተነጋገሩ። እድለኛ ነኝ፣ እድለኛ ነሽ አንቺ እኔን በማግኘትሽ፣ አንቺን በማግኘት የሚሉ ጥሩ ነገሮችን ተነጋገሩ እንጂ አልመጥንሽም፣ አትመጥኝኝም። ስድስተኛ የራስሽ ጉዳይ። አብራ ሁና፣ ወዳ ወዳሃት የራስሽ ጉዳይ ብሎ ነገር የለም። ያንተም ጉዳይ ነው። እሷ የምታደርገው እሷ የምትወስነው ምናምን ሁሉ ነገር ያንተ ጉዳይ ነው። የራስሽ ጉዳይ ብሎ ነገር የለም። ይህን ቃል አትጠቀም። በቃ በተለምዶ ነው። በነገራችን ላይ እነዚህን ቃላት የምንጠቀማቸውና በጣም ደጋግመን ከመጠቀማችን የተነሳ ኖርማል የተፈቀዱ ቃላት ሁሉ ይመስለናል። ግን አይደለም። በደንብ አስብበት። እንዳልኳችሁ ነው። በቃ ትገላታለህ። አብረህ ሆና በምትናገራቸው ቃላቶች ቀስ በቀስ እራሷን እንድታጣት አድርጋታለህ። ያንን ደግሞ ስለማትፈልግ ትሸሻሃለች፣ ትርቅሃለች። ጤናማ የሆነ ግንኙነት አይደለም የሚኖራችሁ። ስለዚህ ቃላቶችን ተጠንቀቅ። የራስሽ ጉዳይ እንዳትላት ይሁን ነገር አርጋ ሊሆን ይችላል፣ ነገር ተፈጥሮ ሊሆን ይችላል። ኢትስ ኦኬ፣ ይስተካከላል። ይሄ ጥሩ ነገሮችን፣ ቃላቶችን ተጠቅመ ለማስረዳት፣ ለመቀየር፣ ለማስተካከል ሞክር እንጂ የራስሽ ጉዳይ አትበላት። የራስሽ ጉዳይ ስትላት ከአንተ የተለየ የራቀ አይነት ነገሮችን እያሰበች ነው የምትሄደው። ኦኬ፣ ነገሮች ቢፈጠሩ ለካ የኔ ጉዳይ ነው፣ እሱ አያገባውም፣ እሱ አይመለከተውም፣ ለካ ለካ ከጎኔ አይደለም የሚሉ ነገሮችን ውስጧ እየነገራት ነው የምትሄደው። ስለዚህ ፕሊስ ፕሊስ፣ ይህን ቃል አትጠቀም። ሰባተኛ እሰይ ይበልሽ ነግሬሽ ነበረ። የሆነ ነገር ሲፈጠር ሊሆን ይችላል እነዚህን ቃላቶች የምትጠቀመው። ያንተ ሰው እኮ ናት፣ ትወዳታለህ፣ ታፈቅራታለህ። የሆነ ነገር ሲፈጠር ጥሩ ያልሆነ ነገር እንዴት እሰይ ይበልሽ ትላታለህ? ነግሬሽ ነበር እኮ አልሰማ ብለሽ ነው። የሆነ ነገር ሀፕን ካረገ በኋላ፣ በነገራችን ላይ ቶሎ ወደ መፍትሄው የሚሄድ ሰው ስማርት ሰው ነው፣ ማቾርድ ሰው ነው። አንተ ግን በነገር ተፈጥሯት ስለነገርካት ቀድመ ስለተረዳኸው እሰይ ይበልሽ እንኳን ሆነ ነግሬሽ። አንዳንድ ጊዜ ደስ የሚለውም ሰው አለ በቃ ያለው ነገር ሲሆን ጥሩ ያልሆነ ነገር እኮ ነው እሱ፣ ስላለው ግን ሲሆን፣ በቃ ደስ የሚለው ሰው አለ። እሷን ነግሪሽ ነበር ለማለት ማለት ነው። የእውነት ከልብህ የምትወዳት ከሆነ የእሷ ምንም መጥፎ ነገር ማጋጠም ሊያስደስትህ አይችልም። እሰይ ሊያስብለህ አይችልም። ተናደ ሊሆን ይችላል ይህን የምትለው ይገባኛል። ግን ብዙ ባትላቸው እንደው እንደ አንዳንድ ጊዜ ብንመርጥ ቃላቶቻችንን፣ የእውነት ምንም አናጣም እኮ ምንም የሚያሳጠን ነገር የለም። በቃ ፕራክቲስ ነው፣ ልምምዶች ናቸው። እና ባትላት እንደዚህ በነገራችን ላይ ከምት ከዱላ ምናምን በላይ ቃላት በጣም በቃ ይሰብራሉ፣ ሰውን ማለት ምት ምንም ማለት አይደለም ማለቴ አይደለም። ግን ይህ ቃላት በቃ ደግሞ ደጋግመው ወደ አይምሯችን ይመጣሉ፣ እንቀበላቸዋለን፣ እናምናቸዋለን። በተለይ ከምንወደው ከምናፈቅረው ሰው ስንሰማቸው እነዚ ቃላቶች ትክክል አይደለም ብሎ ለመቀበል ጉልበት እናጣለን፣ ፍቅር ስላለን ማለት ነው። ስለዚህ እባክህ እነዚህን ቃላቶች አትበል፣ አትጠቀም። ስምንተኛ ምንድን ነው ችግርሽ በቃ የሆነ ነገር ሲፈጠር፣ ምንድነው ችግርሽ ምናምን። ይህም ሌላኛው የሚያስጠላ ማይባል ቃል ነው። ችግር የለባትም ምናምን፣ ችግር ነው ያለው እንጂ እሷ ችግር የለባትም። ሁሉ ጊዜ ከእሷ ጋር ለማያያዝ መሞከር፣ ምንድነው ችግርሽ? ምን አርግ ነው የምትይኝ ምናምን አይባልም። ችግር ነው የተፈጠረው። ምንድነው ችግሩ? ምን እናድርግ? እንዴት እናድርግ? ችግር አለ እንዴ ምናምን ነው እንጂ ምንድነው ችግርሽ አይባልም። አያቸዋ፣ ግን እንዴት ቀላል ቃል እንደሆነ፣ ምንድነው ችግሩ? ምንድነው ችግርሽ ግን በጣም የተለየ የሆነ ልዩነት ነው ያለው። ምንድነው ችግር እሷ ችግር እንዳለባት አይነት እንዲሰማት ያምሻል፣ እንዴ ምናምን። እነዚህ ነገሮች እባክህ፣ እባክህ አትጠቀም። ዘጠነኛ የቀድሞ ጓደኛ፣ የቀድሞ ፍቅረኛ። ይህን ታደርግልኝ ነበር እንዴት ላይ ነበር። በቃ የቀድሞ የበፊት ፋይልህን ዘግተን አብራዘር፣ እንዴ በቃ አለፈ፣ ያኛው አለፈ። እሷ እንደዚህ ትሆንልኝ ነበር፣ እንደዚህ ታደርግልኝ ነበር። ሶ ዋት አብራህ ያለችው ሴት አዲስ ሴት ናት። የራሷ ማንነት፣ የራሷ አስተሳሰብ፣ የራሷ ነገር ያላት ሴት ናት። ከዛ ከበፊቷ ጋር እያነጻጸርክ የሆነ ምናም እንደዚህ ነገር ውስጥ አትግባ። እንዲህ አይነት ንግግሮችን እንዲህ አይነት ቃላትን አትጠቀም። የመጀመሪያው ነገር የቀድሞ ፍቅረኛን እንዳረሳ ከቀድሞ ፍቅረኛ ጋር ያለ ነገር አሁንም እንዳለ እንድታስብ ያደርጋታል። ሁለተኛ ነገር ደግሞ ለአንተ በቂ እንዳልሆነች እንዲሰማት ያደርጋታል። ከዛም እንደምታረገው ይችላል። ቀስ በቀስ ካንተ እየሸሸች እየራቀች ትሄዳለች ማለት ነው። ምንም ጥሩ ነገር የለውም። ስለዚህ የቀድሞ ፍቅረኛ እንዲታደረግ ነበር ምናምን የሚሉ ቃላቶችን ንግግሮችን አትናገርም ለመጨረሻ ብትወጂ ኖሮ ይህን ታደርጊልኝ ነበር፣ ብትወጂ ኖሮ ይህንንም ቢያትኝም ነበር ምናምን። ይህ በንግግር ለማስገደድ መሞከር አላድለ፣ የሆነ ነገር ማድረግ እንዳልፈለገች ምናምን ስታውቅ፣ ስለማትወጂኝ እኮ ነው ብትወጂኝማ ኖሮ እንደዚህ ታደርጊልኝ ነበረ ምናምን አይባልም። ሰው የሆነ ነገር ሲያደርግልህ ደስ ብሎት ፈቅዶ፣ አንዳንድ ጊዜ እኮ የሆነን ሰው ትወዱታላችሁ፣ ግን የሆነ ማድረግ የማትፈልጉት የሚይዛችሁ ነገር ደግሞ ይኖራል። በቃ እሱን አክሰብቱ ማድረግ አለብህ። ይሄ ማስገደድ ውስጥ መግባት የለብን ምንም ነገር፣ ሰው ደስ ብሎት ፈቅዶ ወዶ ሲያደርግ ነው ደስ የሚለው፣ አይደለም ስለዚህ ብትወጂ ኖሮ ይሄን ታደርጊልኝ ነበር፣ ይሄ ዊክ ደካማ የሆነ ነገር ያለው ሰው ነው፣ ደካማ የሆነ ፐርሶናሊቲ ያለው ሰው ነው እንደዚህ የሚያደርገው፣ በዚህ ለመጠቀም የሚሞክረው ይሄ ደካማ፣ አቅም ስለሌለ፣ የምትፈልገውን ነገር ማግኘት ስላልቻልክ የሆነ ልክ እንደ ልጅ ብትወጂ ኖሮ እንደዚህ ታደርጊልኝ ነበር፣ ብትወጂ ኖሮ አይባልም። የአንተን ደካማነት ነው የሚያሳይበት። ስለዚህ እንደዚህ ያታድርግ። እነዚህ ነገሮች የምታደርግ እነዚህ ነገሮች የምትላት ከሆነ ትርቃሃለች፣ ትሸሽ ትሸሻሃለች። የምትፈልገውን አይነት ሪሌሽንሽፕ አታገኝም። ቃላት የምትወዳትን ሴት ወደ አንተ እንደሚያመጡ ሁሉ የወደደችንም ሴት ደግሞ ከአንተ እንድትርቅ ያደርጓታልና ተጠንቀቅ። የዛሬው ቪዲዮ ይህንን ይመስል ነበር። እንደጠቀማችሁ እንደተማራችሁበት መቶ ፐርሰንት እርግጠኛ ነኝ። እዚህ ድረስ መታችሁ ቪዲዮን ወዳችሁት ላይክ ሳታደርጉ እንዳትወጡ። ሁላችሁም ቪዲዮን ላይክ አድርጉት። በጣም አመሰግናለሁ። ኮመንት ላይ ያላችሁን ሀሳብ ጻፉልኝ። በቀጣይ እንድሰራላችሁ የምትፈልጉት ነገር ካለም እንደዚሁ ንገሩኝ። በቀጣይ በሌላ በቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው።